ሰላም ፋሚሊ እንዴት ናችሁ? በዛሬ ቪዲዮ አምስት ደቂቃ በማይሞላ ቪዲዮ ውስጥ ሙሉን ከተከታተላችሁት ህይወታችሁ ኮምፕሊትሊ ነው የሚቀየረው። ግን ይህም ቪዲዮ አምስት ደቂቃ ማይሞላ ቪዲዮ ማትከታተሉ ከሆነ ህይወታችሁ እንዲ እንደተበላሸ ስለሚቀጥል እስከ መጨረሻው እንደተከታተሉኝ በአክብሮት ጠይቃለሁ። መጀመሪያ ከላይ የምትመለከቱት አፕ ለምንድን ነው አብዛኛው ሰው ለምንድን ነው ይህንን አፕ የማይሰራው ለምን ጠላው፣ ለምን አልጀመርም የሚለውን ነገር ለመለስላችሁ አስር ጥያቄዎች አሉ። የእነሱን ያንያኑ ማብራሪያ እነግራችኋለሁ። የመጀመሪያው አብዛኛው ሰው ለምን ይህንን አፕ ጠላው የሚለውን ነገር ስናይ ይሄኛውን አፕ የሆነች አንድ የምትሰራው ሴትዮ ነበረች። ይሄኛውን አፕ ማለት ነው። ይሄኛውን አፕ ስትሰራ ምንድን ነው ውስጡ ጋምብል የሚባል ነገር አለ። ቁማር ማለት ነው። ከዛ እሱም ስትጫወት ምናምን ጋምብል ማለት ምን ማለት ነው? እንዲህ ስፒን የሚደረግ ነገር አለ። በኮይን መመደብ ማለት ነው። ኮይኑን ተመደብና ካሸነፈች ትወስዳለች፣ ካላሸነፈች ፕላትፎርሙን የሚወስዱ የመደበችውን ያክል ማለት ነው። ከዛ እሷ ዝንብላ ተመድብ ነበር ማለት ነው። ከዛ ቤቷን ሁላ ለመሸጥ ምናምን ያደረገት በዛ ሁላ ነው። ይሄንን አፕ እንዳጀምሩት ምናምን ብላ እየጠላችው ማለት ነው። ከዛ በኋላ ለመገባት በተሞክር ራሱ ፕላትፎርሙ ሪሙቭ አድርጓታል ማለት ነው። ፈልጋ ነበር እና ደግሞ ለምንድን ነው ይህን አፕ ሰው የጠላው የሚለውን ነገር ደግሞ ይህ አፕ አብዛኛው ሰው የጠላው አሁን በተናገረችው ሴትዮ ማለት ነው፣ በሱ ምክንያት ነው። እሱን ደግሞ አብዛኛው ሰው ዝም ብሎ ስለሚያምን ነው፣ ገብቶ ሳያዩ ዝም ብሎ እንትን ማለት ስለሌለበት ነው። ለምን ደግሞ ሰው አልጀመረም የሚለው ነገር በአሁኑ ምክንያት ነው። እና አንዳንዱ ሰው ደግሞ ሳያውቀው ዝም ብሎ ሰው በሚለው ነገር ስለሚመራ በዛ ምክንያት ነው ማለት ነው። ሁለተኛው ጥያቄ ደግሞ በዚህ አፕ ትርፋማ መሆን ይቻላል ወይ? በዚህ አፕ በጣም ከሰራችሁ በዚህ ጊዜ አሁን ጀመራችሁ፣ ብዙ ልጆችን ኢንቫይት እያደረጋችሁ ጠንክራችሁ የምትሰሩ ከሆነ ኮምፕሊትሊ አንድ ወር በማይሞላ ጊዜ ውስጥ በጣም ነው የምትቀየሩት። እና የዚህ ነው መልሱ ማለት ነው። በደንብ ከሰራን በቀን ስንት ብር እንሰራለን? በደንብ የምትሰሩ ከሆነ በቀን ከአምስት ሰዓት በላይ ከአስር ሰዓት በላይ በቀን ሙሉ ቁጭ ብላችሁ ልጆችን እየመዘገባችሁ ኢንቫይት ያደረጋችሁ የምትሰሩ ከሆነ በቀን ቢያንስ አስር ሺህ ብር ታገኛላችሁ። አራተኛው ደግሞ ወንድና ሴት በዚህ አፕ ላይ ስራቸው ምንድን ነው? ወንዶች ኤጀንት ሆነው ነው የሚሰሩት፣ ልጆችን እየመዘገቡ ኮሚሽን ነው የሚያገኙት። ሴቶች ደግሞ ላይቭ ላይ ቁጭ ብለው ኢንቫይት እያደረጉ እነሱም ተመሳሳይ ነው እንደ ወንድ ማለት ነው። የዚህ ነው መልሱ። አምስተኛው ደግሞ በቀን ስንት ሰዓት ነው የምንሰራው? በቀን የፈለጋችሁትን ሰዓት መስራት ትችላላችሁ፣ ግን ቢያንስ ከብዙ ልጆች ጋር ለመግባባት ኢንቫይት ያደረጋችሁ ልጆችን እንድታስተምሩ ቢያንስ በቀን ከሶስት ሰዓት በላይ ብታስተምሩ ይመከራል። ሌላኛው ደግሞ ምን ስናደርግ ነው የሚከፍለን ይሄ አፕ? ኢንቫይት ስታደርጉ ልጆችን እያስተማራችሁ ኮሚሽን እያገኛችሁ በዛ መሰረት ነው ብዙ ብር ልታገኙ ምትችሉት ማለት ነው። ሌላኛው ጥያቄ ደግሞ ላይቭ እና ፓርቲ ምንድን ነው ጥቅማቸው? ላይቭ የሚባለው እንዲህ ፊት ለፊት ፊታችሁን እያሳያችሁ የምታደረጉት ነው። ፊታችሁን እያሳያችሁ ልጆችን ማስተማር ማለት ነው። በፓርቲ ደግሞ በድምጽ ብቻ ይህ ፍላጎታችሁ ነው። ፓርቲ ከፈለጋችሁ ፓርቲ፣ ላይፍ ከፈለጋችሁ ላይፍ። ግን በጣም የሚመከረው ሁለቱንም ብሰሩ ነው። ሌላኛው ደግሞ በኢንቫይት ስንት ይከፍላል? ይሄ አፕ ላይ ልጆቻችሁ በደንብ የሚሰሩላችሁ በወንዶች አይከፍልም በኢንቫይት እሱ። ምክንያቱ ደግሞ ፕላትፎርሙ በጣም የሚያበረታተው ሴቶችን ስለሆነ ነው። በሴቶች ብቻ የሚከፍለው በሴቶች ስንት ነው የሚከፍለው? አስራ አራት ዶላር ልጅቷ በሰባት ቀን ውስጥ በሰባት ቀን ውስጥ አስር ሺህ ይሰጥና ሰባት ዶላር ማለት ነው። ከዛ በኋላ ያለውን ደግሞ በደንብ የምትሰራ ልጆችን የመዘገበች በደንብ የምትሰራ ከሆነ አስራ አራት ዶላር ሙሉ ልጁ ያገኛል ማለት ነው ሌላኛው ደግሞ ውዝድሮ እንዴት ነው የምናደርገው እና በምንድን ነው የምናደርገው ውዝድሮ የምናደርገው በፈለግነው ባንክ ነው በፈለግነው ሰዓት ያለንን ሙሉ ማውጣት እንችላለን ሌላኛው ጥያቄ ደግሞ ውዝድሮ እንዴት ነው የምናደርገው በምንድን ነው የምናደርገው የሚለው ደግሞ ዊዝድሮ በፈለግ ነው ባንክ በፈለግ ነው ባንክ ማለት ነው በፈለግን በቴሌብር በሲቪኢ በዋሽ ባንክ በንግድ ባንክ በፈለግ ነው ማውጣት እንችላለን ሌላኛው ደግሞ አሁን ብንጀምር ብዙ ብር መስራት እንችላለን ወይ አሁን ብንጀምር ጠንክረ የምንሰራ ከሆነ ያለማቆራረጥ በደንብ ጠንክረ ምንሰራ ልጆችን እየመዘገብን ኮሚሽን እያገኝን በደንብ ተፍተፍ እያንን በደንብ ምንሰራ ከሆነ ኮምፕሊትሊ በአንድ ወር በማይሞላ ጊዜ ውስጥ ነው የምትቀየሩት። ታመሰግኑኝ ያላቸው መስራት የምትፈልጉ ልጆች ቴሌግራም ላይ ትሄዱና ግሬት ፋሚሊ ሰማንያ ዘጠኝ የብላችሁ ሰርች አድርጉት ከዛ የሚመጣላችሁን ትነኩትና ትገባላችሁ ማለት ነው ቴሌግራም ቻናል ላይ ማለት ነው። ከዛ ከገባችሁ በኋላ ከላይ ቪዲዮ ሰርች አለሁ ከሱ በታች ደግሞ የአፕሊኬሽኑ ሊንክ የምታገኙበት በዋትሳፕ ማለት ነው። በ0989419131 ላይ ሃይ በሉኝ ወይም ሊንክ ብላችሁ ላልኝ። ከዛ ሊንኩን የአፕሊኬሽኑ ልክላችኋለሁ። ከዛ አፕሊኬሽኑን ታወርዱትና ቪዲዮ አለ ቪዲዮ አለ የአፕሊኬሽኑ አሰራር ማለት እንዴት ሬጂስተር እንደምታደርጉ፣ ኢንቫይተር አይዲ ጠይቃችኋል፣ እሱ እንዴት እንደምታስገቡ፣ ኤጀንት አይዲ፣ ፊት አሻራ እንዴት ላይ እንደምትገቡ ምናምን አሳይቻለሁ። ሌላ ጥያቄ ደግሞ ካለ በዚህ ቴሌግራም ቻናል ላይ ቪዲዮ የሚመለቅላቸው ይሆናል። በዛ በአፑም በፖፖ አፕ በዛም አፕ በደንብ አርግቼ ነው ማስረዳችሁ። ይመቻችሁ። የምትፈልጉ ልጆች እንዳይመልጣችሁ ትሎ ብላችሁ ነው